ስትልኝ የአባ አምዴ ልጆች የአባ አምዴ ልጅ ቻናል ተከታታዮች፣ እንደ እግዚአብሔር ፈቃድ አሁን አባታችን የአባ አምዴን ስም እየጠራው፣ አባታችን አባ አምዴ አባቴ ናቸው፣ የንስ አባቴ ናቸው። አርፈዋል፣ በረከታቸው ይደርሰን። እሳቸው በረከታቸው ይደርሰኝ። የሚኖሩልኝ ስማቸውን እጠራለሁ። ልማል ጋልረሳው ናውንስ በባለፈው ስሪታይፕሶፍ ሶፍነው ስብለናል አብስትራክት ታንጀብል አብስትራክት እና አይዲያ የአይዲያ ስሞች ብለናል። አሁን ሽዑር ማለት አይዲያ ነው። ቅድም እንደተናገር ትላንት እንደተናገር ነው። ቀድሞ እንደተናገር ነው። ሽዑር ማለት እዚህ ላይ አሁን ያለው አይዲያ ነው። የአይዲያ ስም ነው። ሽዑር ማለት አጸጋ ማለት ቲያትር ማለት ነው። ቲያትር ደግሞ አብስትራክት ነው። የሚታይ ነገር አይደለም፣ የሚጨበጥ ነገር ሾው ነው። የሾው ስም ነው። እና ይህ አጸጋና ሽዑር ሁለቱ አዘጋና ሽዑር ሁለቱ ስሞች ናቸው። ሁለቱ ደግሞ ቨርቦች አጥገባቸው አድርግ ያለው ቨርቦቹ፣ መትላ መላመላ የምትለውም በሴት ያደረኩት፣ ይሄ ፋሚኒን ማለት ሴት ነው። ታ ኔኬቫ ነው። ኔኬቫ ማለት የሴት ነው። ሴት ነች ኔኬቫ። ዛሃር ማለት ደግሞ ማስኩሊን፣ ዛሃር ወንድ ማለት ነው። ሽምኦት ዛሃር ዝሓር ሽሞት ማስኩሊን ማለት ዝሓር ማለት ነው። ናውንስ ማለት ሽሞት ማለት ነው። ኣዚም ሽሞት ማለት ነው። የኔኬቫ ስሞት ስሞች በድርብ ሲሆን ያሂድ በረቢም ይባላሉ። ያሂድ ማለት ሲንጉላር ነው፣ ነጠላ ማለት ነው። ረቢም ማለት ደግሞ ፕሉራር ማለት ነው። ያሂድ ነጠላ ነው። ረቢም ማለት ብዙ ማለት ነው። የበብዙ ማለት ነው። ረቢም እንደውም ረቢም የሚለው ኢም ስለሚጨምር እንደውም በብዙ ሲሆን የወንዶች ኢም ነው የሚጨምረው። እና እዚህ ጋር ተመልከቱት ያሂድ እና ራቢም ያሂድ አጸጋ ነው። አጸጎት ለማለት ኦት ይጨመራል። እዚ ጋ አንድ ሰው ለሱ የራሱ የሆነ ፊደሎች ይኖሩ ቃል ይኖረው አሁን ሽም የሚለው አለ ኦት ጨመረ፣ ሽሞት። ሁለትም ቢሆን ምልክቱ አሳብ ነች እንጂ መጨረሻ ላይ የሚጨምረ ሰው ኦት ነው፣ በኦት ነው የሚጨምር ሰው ማለት ነው። እዚህም ጋር ኢም ነው የሚጨምር ሰው በ በኢም ነው የሚጨርሰው። ሽዑር ካለ ሽኡሪም ነው የሚሆነው ሺዑሪም። እዚ ጋ አፀጋ ካለ አፀጎት ነው የሚሆነው ማለት ነው። አፀጋ ማለት ቲያትር ማለት ነው። መትኪላ ማለት ደግሞ መጀመር ማለት ነው። እዚ ጋ ሽዑር ማለት ትምህርት ማለት ነው። ሚአኔን ማለት የሚስብ ማለት ነው። ሚአኒን ማለት የሚስብ ኢንትረስቲንግ። ሽዑር ማለት ሌሰን ማለት ነው መትኪላ ማለት ቢጋንስ ማለት ነው። ሐፀጋ ማለት ሾው ማለት ነው። በእንግሊዝኛ ኢት ሚንስ ሾው። ስለዚህ አሁን የምንነጋገረው በነኚህ ላይ ነው። አረፍተ ነገር እየሰራን አረፍተ ነገሮች ላይ እንነጋገራለን። አረፍተ ነገሩ ላይ እንግሊዝኛና አማርኛ አልጽፍም። እብራይስጥ ብቻ ነው የምናደርገው። በሀሳብ ሳስረዳችሁ እናንተ እየጻፋችሁ ትርጉሙን ትሄዳላችሁ ማለት ነው። ችግር የለው ሀሺኡር

የወንድ እጾታ ፆታ ነው። በወንድ ፆታ የሚጠራ ማለት ነው። በሴት ፆታ አጸጋ ያያችሁ ሀላት አጸጋ መትኪላ አያችሁ አጸጋ መትኪላ በሽሞኔ አጸጋ መትኪላ በሽሞኔ አጸጋ መትኪላ በሽሞኔ አጸጋ መትኪላ በሽሞኔ አጸጋ መትኪላ በሽሙኔ አ አለቻት ማለት ነው። አ ስላለች መትኪላ አና ት እዚህ ጋ ትላለች ሁለቱም ምንድናቸው? የሴት የሴት ፆታ የፋሚኒን ምልክቶች ናቸው ማለት የሴት ፆታ የሴት ፆታን የተባትን የአንስትን ነው የሚያመለክቱት ማለት ነው። የሴትን ፆታ ወይም የአንስትን ነው የሚያሳየ። ስለዚህ የሃና ት ካለው ባረፍተ ነገሩ በቃሉ መጨረሻ ላይ ምንድን ነው ሃና ት ምንን ያመለክታሉ? የሴት ናቸው ሁሌም ከቃሉ መጨረሻ ላይ አ ካለ እና ት ካለ ሁሌ ምንድን ናቸው? የሴት ነው የሚያመለክተው ማለት ነው። በሴት ነው የሚጠራው። እሺ ይህም የነጠላውን ተነጋገርን ማለት ነው። ይሄ ያሂድ ይባላል። ያሂዱን ተነጋገርን። የሴት ሀፀጋ መትሂላ ወንድ ሀሽኡር መትሂል ብለና በሽሞኒ ሀሽኡር መትሂል በትሞኒ ሀፀጋ መትሂላ በሽሞኒ አ ናቸው እዚ ጋር ሁለቱም ሀ አላቸው ለሴት ነው። እሺ ድርቦች ላይ በድርቡ እንሄድ። ረቢም በረቢም ሀሺ ኡሪም መትኪሊም በሽሙኔ ሀሺ ኡሪም መትኪሊም በሽሙኔ ሀሺ ኡሪም መትኪሊም በሽሙኔ። ትምህርቱ በስምንት ሰዓት ይጀምራል። ትምህርቶቹ በስምንት ሰዓት ይጀምራሉ። ትምህርቱ በስምንት ሰዓት ይጀምራል። ትምህርቶቹ በስምንት ሰዓት ይጀምራሉ ይጀምራሉ ነው ይሄ። እና በአማርኛ ስንተረጉሞ ማለት ነው፣ ሽዑሪም ትምህርቶቹ ናቸው፣ መትሂሊም የሚጀምራሉ ማለት ነው፣ በሽሞኔ በስምንት ሰዓት ማለት ነው። እዚ ጋ ሓሽዑሪም መትሂሊም፣ መትሂል ሓሽዑር መትሂል በሽሞኔ፣ ትምህርቱ በስምንት ሰዓት ይጀምራል። ሓሽዑር ትምህርት ማለት ነው። በሽሞኔ መትሂል መጀመር ማለት ነው። በሽሞኔ ስምንት ሰዓት ማለት ነው። በስምንት ሰዓት ጠዋት ማለት ነው። ኤም ነው ሀጸጋ ቲያትር ማለት ነው። መቲላ ምትጀምረው ማለት ነው። በሽሙኔ በስምሳት ትጀምራለች። ሀጸጎት መትሎት ሀጸጎት መትሎት በሽሙኔ ሀጸጎት ቲያትሮቹ ናቸው። ሾዎቹ መትሎት የሚጀምሩት ማለት ነው። በሽሙኔ ሀጸጎት መትሎት በሽሙኔ ይህንን ከጨረስን ወደ ሁለተኛው ስናል ሁለተኛው ሽዑር ማአኔን ዛሃር በዛሃር ነው። ሽዑር ማአኔን ዛሃር ነው በኔኬባ ሀፀጋ ማአኔኔት ሀፀጋ ማአኔኔት በረቢም ያሂድ ነው። በያሂድ ዛሃር በኔኬባ ነው። ዝሓር በረቢም ዝሓር በረቢም ሓሺ ኡሪም መኣኒኒም ሓሺ ኡሪም መኣኒኒም ሓሺ ኡሪም መኣኒኒም ሓሺ ኡሪም መኣኒኒም ፊሜል ሴቶች ደሞ ሃፀጋ መኣኒኒት ካለ በኋላ ሃፀጎት መኣኒኖት ሃፀጎት መኣኒኖት ሃፀጎት መኣኒኖት። መኣኒኒ ማለት ኢንትረስቲንግ ማለት ነው። ሽዑር ማዕኔን ሌሰን ኢንትረስቲንግ ትምህርቱ በጣም የሚስብ ነው። በጣም የሚስብ ነው ላለ። ኢንትረስቲንግ ማለት የሚስብ ማለት ነው። ሌሰን ማለት ትምህርት ማለት ነው። ሽዑር ማለት ሌሰን ማለት ትምህርት ማለት ነው። ሽዑር ይህ ማዕኔን እዚህ ጋር ደግሞ ሀሺኡር መትላ ማለት ቢጋንስ ማለት ሚጀምር መትል ማለት ቢጋንስ ወይም መጀመር ማለት ነው። መትል ማለት መጀመር። ሀጸጋ ማለት ደግሞ ቲያትር ማለት ነው። ሾው ነው። ሀጸጎት መትሎት ምንላለን ማለት ነው። ሺኡሮች ማለት ሺኡሪ ማለት ብዙ ናቸው ማለት ነው። እና ይሄ ነው ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። አንድ ጊዜ እቺን ብቻ ደግመን እንበልና እንጨርሳለን ማለት ነው። ሀሽኡር መትሂል በሽሙኔ ሀሽኡር መትሂል በሽሙኔ ያሂድ ያሂድ ያሂድ ዘሃር ዘሃር ነው ማለት ነው። ያሂድ ነው፣ ሲንጉላር ነው፣ ነጠላ ነው፣ ወንድ ነው። የሴት ነው፣ ነጠላ ነው። ሀጸጋ መትሂላ መትሂላ እጅጋ አለች። በሽሙኔ እያችሁ የሴት ነው ነጠላ ነጠላ ነው። ሀጸጋ መትኪላ በሽሙኔ እዚጋ ለወንድ ብዙ ሲሆን ይህ ምን ይጨምራል? ኦት ይጨምራል ብያቸዋለሁ። እዚጋ ልምጣና እንመልከት። ሀሺኡሪም ሀሺኡሪም መትሂሊም በሽሙኔ ዝሃር ነው ወንድ ነው። ሀሺኡሪም መትሂሊም በ መትሂልም በሽሙኔ በሽሞኔ በረፊም ረቢኢም ነው፣ ብዙ ነው፣ በብዙ ነው። ሀጸጎት ሀጸጎት መትሂሎት በሽሞኔ አያቸው ረቢኢም ነው። ኔኬቫ ነች፣ ሴት ነች። ረቢኢም ነው ማለት በብዙ ማለት ነው። እዚ ጋር ደግሞ ያኪድ ነው። ያኪድ ማለት ሲንጉላር ማለት ነው። ሲንጉላር ነው፣ በነጠላ ነው። ሀሺኡር ሀሺኡር ሚአኔን የወንድ ነው። ነጠላ ወንድ ሃሽኡር ማኣንየን ሃፀጋ ማኣንኔት ሃፀጋ ማኣንኔት የሴት ሆና ምንድነች? ስእ ነኬባ ለች ይሄ ዝኻር ይሄ ነኬባ ያኪል ነው ያኪል ነው ያኪል ያኪል ናቸው ነኝ በረቢም ደግሞ ሃሽኡሪም ማአኔኒም ሃሽኡሪም ማአኔኒም በረቢም ዛሃር ነኬባ ደሞ ሲሆን ለሴቶች ሃሺሮት ሀፀጎት ሀፀጎት ማኔኖት ሀፀጎት ማኔኖት ሀፀጎት ማኔኖት ሀፀጋ ማለት ኦት እዚጋ ኦት የተጨመረው ቺን ሃን ያጠፋታል። እዚጋ ትን ያጠፋና ኦት ይጨመራል ማለት ነው። ሁሌ የሴት ሲሆን እቺን የመጀመሪያ ያለችን ሀ ያጠፋል ማለት ወንዶችም ላይ ይም ከሚገባ ከሆነ ሀ ትጠፋለች እ ሃ ሳውንድ ካለች ሃን ያጠፋና ሀን ያጥፍዶ እዚጋ ይጨመራል ማለት ወይም ደግሞ ኦት ይጨመራል ማለት ነው። ሀፀጋ የምትለው ኦት እዚጋ ሲሆን ች ተሰረዛ ጠፍታ ኦት ይገባል ማለት ነው። እዚህም ጋር እነዛ ነው። ማኔኒም ማኔኒት ሲባል ማኔኒም ሲል ማኔን ምንም ነገር የሚቀመር የሚቀነስ የለው ማኔን ላይ እዚጋ ግን ኦቲ ዝም ብሎ ይገባል ማለት ነውእና ሌላ ጊዜ ግን እዚህ ጋ ቢኖረው እቺ ሀ ካለች እቺ ፊደል ካለች እዚህም ጋር እዚህ ጋ ትጠፋለች ማለት ነው። እሱን አጥፍቶን ኦት የሚተካው ማለት ነው። እና ት ብቻ ዋለለችም ትን አጥፍቶ ኦት ይተካል ማለት ነው። ኦትን የሚተካው ማለት ነው። እና ይህንን ያክል ከተረዳ በቀጣይ አንዳንድ ነገሮችን አስረዳለሁ። ደግማችሁ ደጋግማችሁ የተመልከቱት ትና ሀ የ ሴት ማመልከቻዎች ናቸው። ኦት ስናደርግ እጅን ሀ ያጠፋና እ አፀጋ አፀጎት እ ሀ የለችም ማለት ነው። አፀጎት ማአኔኔት ማአኔኖት አያቸው። ሁሌ እዚህም ላይ ሀ ቢኖር ያጠፋው ነበረ። ሞራ ቢል ሞራ የሚል ሞራ ማለት መምህር ማለት ነው። ሞራ ማለት የሴት መምህር ማለት ነው። ሞሬ ካለ ደግሞ ው እንደዚሁ ሞራ ስትል መጨረሻው ላይ ሀ ነው። ሞሬ ከሆነ ደግሞ እዚች ላይ ነጥብ ብቻ በነጥብ ብቻ ነው የሚለያዩት። አሀ ሞራ ሲሆን እች መስመር ታደረግና እዚ ጋ አሳው እንዲኖራታል። ሞሬ ሲሆን ደግሞ አንድ ለሶስት ነጥብ ይሆናል። ሞሬ ይሆናል ማለት ነው። ስለዚህ እቺ ሞሬም ቢሆን ሞራም ቢሆን ሞሮት ሲሆን ደግሞ ይው ሲሆን ች ትጠፋል። ወንድም ሲሆን ሞሪም ሲሆን ደግሞ እቺ ትጠፋና ኢም ትገባለች ማለት ነው። ሞሪም ነው የሚሆነ እና እንደዚህ ያሉትን ነገሮች ወደፊት በደንብ በዲቴል እንነጋገራለን። ለዛሬ ይህን ያክል ካወቅን ወደፊት ደግሞ በደንብ በጥልቅ እየተነጋገርን እንሄዳለን። ስሞች ላይ ነው ጥያቄ ካላቸው ላኩ። ለቀጣዩ በስም ክፍሎች ላይ ያለን ትምህርቶች እንቀጥላለን። የክፍል አራት ትምህርታችን በዚህ ይጠናቀቃል። ስላዳመጣችሁ አመሰግናለሁ። ሰብስክራይብ ሼር እያደረጋቸው ለሰዎች እንዲደርሳቸው አድርጉ። በአንደኛውና በሁለተኛው ሌሰን ላይ በሁለተኛውና በሶስተኛው ሌሰን ላይ ስልክ ቁጥሬን አስቀምጬላቸዋለሁ። የምትፈልጉ ሰዎች ካላችሁ ከስክረች መጀመር እንፈልጋለን ካላችሁ ከዜሮ ተነስተን ከፊደል መቁጠር ጀምረን መማር እንችላለን። ይህ የምንማረው ግን በዩኒቨርሲቲ ስታንዳርድ ስለሆነ ተመልከተ በቀላል አርጌ አቅልዬ ነው እያስተማርኩኝ አለ። በጣም በሚገባችሁ መልክ ነው፣ ይገባችኋል ብዬ አስባለሁ። የምትችሉ ሰዎች ደግሞ እብራይስጣችሁን ታሳድጋላችሁ ማለት ነው። በዩኒቨርሲቲ ስታታር ስለሆነ የምትችሉትም ሰዎች ብትማሩት ያሳድጋል ማለት ነው፣ ቋንቋችሁን ታሳድጋላችሁ ማለት ነው። የማትችሉትም ደግሞ ትማሩበታላችሁ። የእብራይስጥ ቋንቋ ቋንቋ ሁሉ መጀመሪያ ስለሆነ መጽሐፍ ቅዱስም፣ በሱ ነው የመጀመሪያ ይተዋወቁ። ስለዚህ ሁሉንም ነገሮችም የመጀመሪያ ቋንቋ ስለሆነ እብራይስጥ ቋንቋ መማሩ ለቤተክርስቲያንም ለቤተ ክነሴትም ለሁሉም ቦታ ይጠቅማል ማለት ነው። ቤተ ክነሴትም፣ ቤተክርስቲያንም፣ ቤተ እስራኤሎችም፣ ክርስቲያኖችም ሁላችሁም ትጠቀሙበት አላቸው እና ተማሩት። አንዳንድ ሰዎች መማር ሳይችሉ ቀርተው ስራ እያለ መስራት እየቻሉ ሳይሰሩ ይቀረዋሉ እና መስራት እየቻሉ ቋንቋ ያስቸገራቸው ሰዎች በአማርኛ በደንብ እያስረዳው ተምራችሁ ቋንቋ እችላችሁ ስራ ጀመርንበት፣ ተጠቀምንበት ብለው እንትሉ እፈልጋለሁ ማለት ነው። አመሰግናለሁ። ስለነበረኝ ጊዜ የአባ ምንዴ ልጅ ነኝ። ሼር እና ሰብስክራይብ እያደረጋችሁ ለሁሉም እንዲዳረስ አድርጎ ወገኖቻችን ቋንቋውን በደንብ እንዲችሉ ከኡልፓን የተሻለ ነው። ኡልፓኑ የሚሰጠው ደረጃ አይደለም፣ ከኡልፓን የተሻለ ትምህርት ነው። አሁን ማስተምረው ማለት ነው። ኡልፓን ውስጥ የተማራችሁት ብትከልሱ እና ብትማሩት ትጠቀማላችሁ ማለት ነው። አመሰግናለሁ። ከዩኒቨርሲቲ ነው ይሄ ትምህርት፣ የዩኒቨርሲቲ ትምህርት ነው የምትማሩት ማለት ነው። አመሰግናለሁ። መልካም ያገናኛለ። ክፍል አምስት አሁን ክፍል አራት ነው። ክፍል አምስት ላይ በደንብ እንማራለን፣ ስለ ስሞች ማለት ነው። መልካም ጊዜ።